የና ራሱን የሳተውን አሽከርካሪ ሆስፒታል ያደረሰው ቴስላ ማክስ ፖል ፍራንክሊን ይባላል። በቨርጂኒያ የሚኖር ሲኒማቶግራፈር ነው። በቅርቡ ቴስላ መኪናውን ይዞ ከቤቱ እንደወጣ የጤናው ሁኔታ ልክ እንዳልሆነ አወቀ። በአስቸኳይ ወደ ሆስፒታል መሄድ አለበት ግን በዚህ ሁኔታ ውስጥ ሆኖ ከ19 ኪሎ ሜትር በላይ የሚርቀው ሆስፒታል ድረስ መንዳት አይችልም። ሰውነቱ በፍጥነት እየከዳው ነው። ራሱን ሊስት እንደሆነ ሲረዳ መሄድ የሚፈልግበትን ሆስፒታል ነግሮ የመኪናውን ሲስተም በቀላሉ ሁለት ነገሮችን ብቻ በመንካት ወደ አውቶማቲክ ሾፌር ሞድ ፊአፍ ሴልፍ ድራይቪንግ ሞድ ከቀየረው በኋላ ራሱን ሳተ። ቴስላ መኪናው ሾፌሩ ባስቀመጠለት አቅጣጫ መሰረት 19 ኪሎ ሜትር ርቀት ላይ ወደሚገኘው ሆስፒታል ለመሄድ ራሱን በራሱ እየነዳ መጓዝ ጀመር። መኪናው መብራት ሲይዘው እየቆመ ከፊቱ መኪና ሲገባ ፍጥነቱን እየቀነሰ በቅያሱ ታጥፎ አደባባይ ዞሮ የቴስላው ባለቤት ሕክምና ወደሚያገኝበት ሆስፒታል ከደረሰ በኋላ ቆም። ማክስ ፖል በቴስላ መኪና እርዳታ ወደ ሆስፒታል ደርሶ አስቸኳይ ሕክምና ተደርጎለት ከተሻለው በኋላ በትዊተር ቺ ገጹ ባሰፈረው ማስታወሻ ከእኔ ውድና የቅንጦት የሆኑ ፖርሽ፣ መርሴዲስ፣ ቢኤምደብልዩ፣ አኩራ እና ካዲላክ መኪኖች አሉን። ነገር ግን መንዳት ባልቻልኩበት ጊዜ ወደ ሆስፒታል ለወሰደኝ ለዚህ ታላቅ ቴክኖሎጂ ፈጣሪ ለኢሎን መስክ ያለኝ አድናቆት የተለየ ነውና ምስጋናዬን ልገልጽለት እፈልጋለሁ ከሲል መልእክቱን አስተላል